እና እንግዲህ ቤተሰቦቻችን ሁላችሁንም አመሰግናለሁ። ለዚህ ቀን ፈጣሪ እንድደርስ ስላደረገኝ ስለረዳኝ፣ ዓይኔም በዓይኔ እንዳይ ስላደረገኝ በጣም ደስ ብሎኛል። ያው ከብዙ ጭንቅና ስቃይ በኋላ ልጄን ለመታቀፍ ረድቶኛል ፈጣሪ እግዚአብሔር አምላክ የተመሰገነ ይሁን። እናንተንም በጣም ማድረግ ያመሰግናለሁ። እንደዚህ አይነት ፕሮግራም አዘጋጅታችሁ ን ሰርፕራይዝ ስላረጋችኝ ቴንክዩ ሁላችሁንም። እንዲሁም እናቶቼን ሁለታችሁንም በጣም ነው ማመሰግነው፣ አባት ሁላችሁንም እወዳችኋለሁኝ። ያው በዚህ አጋጣሚ ብዙ ነገር ተምሬያለሁ። ብዙ ነገር አይቻለሁ። ከእርግዝናው ጀምሮ እስከምወልደው ድረስ የእናትን ስሜት፣ እናትነትን ምን ማለት እንደሆነ በደንብ እንድረዳው ሆኛለሁ እና በእርግጥ ያው ትረዱታላችሁ፣ ሞር ደግሞ በቦታ ሆናችሁ ስትያዩት ነው የሚገባችሁ። እና የእናቶቻችንን ስቃይ በደንብ አድርጌ ነው የቀመስኩት እና ክብር ለእናቶች። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ፣ እንዴት ናችሁልኝ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን ብያለሁ፣ የኔ ውድ ቤተሰቦች። ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን። ስትገቡ ላይክ አድርጉ የኔ ውዶች፣ ማለት ነው። እንግዲህ ዛሬ በጣም ደስ ብሎኛል ማለት ነው ቤተሰብ። እኔ እንጃ የሆነ ቅልቅል ፕሮግራም እያለ አይመስልም ቤተሰብ። የብሬ ነው የምላችሁ። በጣም ነው ደስ የምለው። አላውቅም ብቻ የእውነት ከምኑም በላይ ምን እንደሆነ ታውቃላችሁ? የሩታ ሳቅና ፈገግታ ናይቼ በጣም ነው የደሳለኝ። እግዚአብሔርን እንጃ የሆነ ደስታን የተሰማኝ ማለት ነው እና አላቅም በቃ ይሁን። በቃ ቅልቅል ሰርግን የመሰለኝ እግዚአብሔር እንደዚህ ቤተሰብ ተሰብስቦ እንደዛውን ጓደኞቹ ተሰብስቦ አንድ ላይ እንደዚህ ፕሮግራም ለሩታ ሲያዘጋጁላት፣ በስመ አብ በጣም ነው ደስ ያለኝ። እውነት ለመናገር ከምንም በላይ የሩታ ደስታን ያየው ማለት ነው እና በትንሹም ቢሆን በጣም ትደሰታለች ማለት ነው። ሩታ በትንሹም ትደሰታለች፣ በትልቁም ትደሰታለች። የኔ ቆንጆ ማለት ነው እና እንንጃ ቃላት የለኝም። ሌላው ደግሞ ቅር ያለኝን ነገር አለ። አርብሽ ለምን እዚህ ፕሮግራም ላይ ለምን አልተገኘም? ግን የመጡ በአርብሽ መኪና ነው በእርግጥ። ግን አርብሽ ለምን ቤት ውስጥ አልገባም? ለምን ከሁሉም ለምን አርብሽ ለምን እዚህ ውስጥ አልተገኘም? እናንተ ጥያቄው ነብኛል። ግን በጉራጌ ክልል ነውር ነው ቅልቅ፣ ምንድነው የሚባለው? ቅልቅል ነው የሩታይ ቤተሰብ እስከሚጠሩ ድረስ አልተጠራም መሰለኝ ማለት ነው። ምንድነው የሚባለው እንደዛ ነው መሰለኝ ለዛ ነው መሰለኝ እኔ ሳስብ ማለት ነው። እና ለምን ከዚህ ማል አርብ ሽጣፋ ለምን አልመጣም ልትሉ ትችላላችሁ። እኔ እንደዛ ነው የጠረጠርኩ ማለት ነው። እና ለማንኛውም ደስ ብሎኛል ቤተሰብ ማለት ነው። እኔ እንጃ የዛሬ ይለያለ ቤተሰብ እንደዚህ ተሰብስቦ በቃ እኔ እንጃ። ሩታ በቃ ታጅባ ልክ ቤት እንደገባች ነው የሚመስለኝ። እግዚአብሔር በቃ አንድ አይደለም እንጀ ማስን የመሰለኝ ሩታ የኔ ቆንጆ እንኳን በሰላም ተገላገልሽ የኔ ቆንጆ። በሰላም ወደ ቤትሽ ስለመጠሽ ደስ ብሎኛል። እንግዲህ እና አቤላ ለማንኛውም እናንተ አስመሳይ ማለት ነው። ለማንኛውም በዚህ ደስታ ላይ እናንተን ማሳደብ አልፈልግም። እንደ እናንተ ሰው እንኳን ባይሆን፣ ለማንኛውም እናመሰግናለን። ይሄ ፕሮግራም ስላዘጋጃችሁ እናመሰግናለን። እነ ብሩኬ፣ እዩ፣ ካሌባ ሁላችሁም እናመሰግናለን ማለት ነው። እንግዲህ አቤላ ምን አለው? ይኸው በፊት ብዙ ጥፋት አጥፍተናል በፊቱን መልሳ ማስታወስ አንፈልግም። እንግዲህ ያውን የምንፈልገው ያውኑ ደስታ ነው አላለም። አዎ ልክ ነው። በእርግጥ ግን ው ጥፋቱ ራሱ ማመኑ ትልቅ ነገር ነው። ግን በዚህ አይደለም ሩታ የምትክሱ ማለት ይሄ ትንሽ ነው። ይሄ ትንሽ ነው። ሩታ ገና ብዙ ብዙ ብዙ ነገር እንጠብቃለን። እውነት ለመናገር እንግዲህ ያሮች ደግሞ ከዚህ በለጥ ለሩታ ደግሞ ትልቅ ሰርፕራይዝ እንደሚያደርጉ እርግጠኛ ነኝ። እና እኔ ብዙ ነገር ነበር የጠበኩ ነበረ ግን እንደጠበኩ አልሆንም። ይሁን ተመስገን። ሩታ ብቻ እንኳኑም ተደሰጠች፣ እንኳኑም በሰላም ወደ ቤቷ ተመለሰች። እኔ እንጃ የሩታን ደስታን አይቼ በጣም ደስ ይላል። ሆነ ለመናገር እንግዲህ የሩታ እናትነት በጣም ደስ ስላለ እኔ እንጃ አላውቅም። ብቻ ጠንካራ ሴት ናት፣ ጀግና ሴት ናት ሁሉም ነገር አሳልፋ ዛሬ እዚህ ደረጃ ላይ መደረሷን ደስ ብሎኛል። ሁለተኛ ነገር በቃ ጠንካራ ሴት ናት፣ ብርቱ ሴት ናት። እኔንጃ ሁሉም ነገር በውስጧ ወጥ አድርጋ እንግዲህ እዚህ ለዚህ ክብር በቅታለች። እኔንጃ ሩታ ለእኔ ጀግና ሴት ናት ብዬ ነው ማስቦ። ቤተሰብ ማለት ነው እንግዲህ ሁላችሁም ከሩታ ብዙ ነገሮችን እንደምትማሩ እርግጠኛ ነኝ። ሩታ ለእኛ ጥሩ ነገር አስተላልፋለናለች። እውነት ለመናገር እንግዲህ ክብር ለእናቶች ብላለች። ልክ ናት እንግዲህ የእናቶቻችን በዚህ ልክ እንግዲህ በጣም ብዙ ዋጋ ከፍሎ ነው እንግዲህ እዚህ ደረጃ ላይ እኛን እያደረሱ። በእውነት እንጃ ቃላት የለኝም። ሩታ እንግዲህ የልጅ እናት ሆናለች። በጣም ደስ ለመናገር በስመ አብ፣ እኔ እንጃ የሩታዬ እናት ደግሞ በጣም ይለያሉ ይለያሉ። እንጃ ሩታ ታድለሻል፣ የምሬ ነው የምልሽ። ምርጥ እናት አለሽ፣ የፈለግሽውን ነገር ታደርግልሻለች። ማን እንደ እናት ሆነን ለመናገር፣ ፈጣሪ ረጅም እድሜ ለእናቶች ይስጥልን። ሀሚን በሉ ቤተሰብ። በእውነት በጣም ደስ አለኝ። በተለይ እኔ እንጃ አላውቅም ሩታ ገና ብዙ ነገር ከሩታ ብዙ ነገር እንጠብቃለን። አሩሽም ደግሞ ከዚ በቃ ከዚህ በላይ ደግሞ ብዙ እንጠብቃለን። እንግዲህ ሩታ በእርግጠኝነት በትልቁ ከዚህ በላይ ደግሞ ሰርፕራይዝ እንደሚያደርግ እርግጠኛ እኔ። ፈጣሪ ጤና ልጅ ስለሰጣችሁ እግዚአብሔር ይመስገን። ሩታም እየው እንጃ ሩታ በጣም በቃ አንድ አይደለ፣ አገላለጿ በጣም ደስ የሚል አገላለጽን እየተናገረችው የነበረው በጣም ነው ደስ የምለው ማለት ነው። እና ቤተሰብ ለማንኛውም በጣም ደስ ብሎኛል። ሩታይም ወደ ቤቷ መጥታለች። እንግዲህ እንጃ ልጁ እያለቀሰ ትንሽዬ ልጁ እያለቀሰ ልጅና ምኖ ምትባል በቃ ሩታም ለእናት በቅታለች። በጣም ነው ደስ የምለው እናትነት ደስ ስላለ ከውርጉዝና ጀምሮ በጣም እንጃ ሩታ ተናግራለች። ማጀም ይሆን እናንትም ግልጽ ለማድረግ አልፈልግም። እናንተ ቪዲዮ ሳውታችኋል። ብቻ ደስ ብሎኛ፣ እግዚአብሔር በጣም ደሳለኝ ከምኑም በላይ ማለት ነው። እና ይህ ሰው ደስታ የሚያስደስታችሁ ብቻ ይህን ቪዲዮ ከተመቻችሁ ላይክ አድርጉ፣ አበረታቱኝ። ብቻ አላቅም በጣም ደስ ብሎኛ፣ ጌታ በጣም ነው ደሳለኝ። እንግዲህ ሩታዬ ፈጣሪ ጤነኛ ልጅ ስለሰጣሽ በጣም ደስ ብሎኛል። ፈጣሪ ደግሞ በሞገሱና በጥበቡ ያሳድግላቸው። እኔ ቃላት የለኝም ከአሁን በኋላ ሩታ የኔ ቆንጆ ማንም ሰው ቪዲ እንጃ ማንም ሰው ካሜራ ደቅኖ ቢመጣ ለማንም ሰው ባትታይ ጥሩ ነው ብዬ አስባለሁ። የሰውአሚንም ጥሩ አይደለም። ልጅሽን ደግሞ በተለይ በተለይ እቺ ሄሬሜላ ተብዮ እንዳታስነኪ። እኔ አንዳንዴ ሲያስብ ማለት ነው እና ሄሬሜላ በሩታ ትቀናለች ይመስለኛል፣ ቤተሰብ ማለት ነው እና ሁለተኛ ነገር እራስሽን ጠብቂ፣ ልጅሽን ደግሞ ለማንም እንዳታስነኪ ነው የምልሽ፣ የኔ ምክር ነው እውነት ለመናገር አሁን ሰው እኮ የለም። ለመናገር እንደፈለግሽ ደግሞ አትታይ ካሜራ ላይ። የሰው አይን ራሱ ጥሩ አይደለም። ልጅሽ ሀደረ በካሜራ እንዳታሳይ እና ሰው አይተኛም። ሁሌ እንግዲህ እኔ እንጃ። አለቅብሮታ በጣም ጠንካራ ሴት ናት፣ ብርቱ ሴት ናት። ጉርጉዝ አይደለችም። ብዙ ነገር ተብላለች። አሸንጉሊትን ያቀፈችው ልጅ አልወለደችውም፣ ውሸታ ነው ይባላ። ፈጣሪ ቅር ይበለን ብቻ። ለምንድነው ግን እንደዚህ በዚህ ልክ ኃጢያት ውስጥ የምትገቡ? በተለይ እኔ በጣም የታዘብኩ የታዘብኩ በተለይ ሁለት ዩቱበሮች እንዴት እንዳስጠሉ ምንኖሩታ። እኮ የሰውን ልጅ አልገደለችም፣ የሰውን ልጅ ነፍስ አላጠፋችሁም በዚህ ልክ ስትወርዱ አንድ ሴት ልጅ ላይ እኔንጃ፣ በተለይ እኔንጃ። ፈጣሪ ልቡና ይስጣቸው ብቻ እኔንጃ። ክርስቲያን እህቶች እንደዚህ ሲሳደቡን ያለች ለቅ እውነን ለመናገር ሁለት ልጆች አሉ፣ ሙስሊሞች ናቸው። በዚህ ልክ

ፈጣሪ ልቦና ይስጣችሁ የሰውን ልጅ እንደዚህ ዝቅ ያደረጋችሁ አባትና እናት እየሰደባችሁ በእውነት በጣም ነው የሚደብረው። ደግሞ ከስር ያሉ አሽቃባ ጮላ ጫብጫቡላ፣ ምንድነው አሁን እናንተ የሰውን ህናት የምትሰድቡ? ለራሳቸው ህናት ክብር የላችሁ ማለት ነው። የሰው ህናት የምትሰድቡ ማለት ነው። እና ሩታ ግን ከእናንተ በልጣ ስለምትገኙ፣ በሩታ ስለምትቀኑ፣ ለዛ ነው እንደፈለጋቸው የምትናገሩ። ሩታ እኮ አልወለደችው የሰው ልጅ ነው ያቀፈችው። አረ እናንተ ፈጣሪ ልንጃ? ይቅር ይበላቸውና ወደ ፈጣሪ ወደ ተመለሱ። እስኪ ወደ ፈጣሪ ተመለሱ። አጢአታት ግቡ። እውነት ይህ ጥሩ አይደለም። ግን ይፈሩ፣ እስኪ ይፈሩ። ሩታ እኮ ወልዳ ማሳይታለች። የህፃኑን ድምፅም ሰምታችኋል። ግን ምን እንደምትፈልጉ አላቅም። አንዳንዴ በሩታ ስለምትቀኑ ነው ብዬ ነው ማስቡ። ጌታ በጣም ነው የምታሳፍሩ። በተለይ ሁለቱ ዩቱበሮች፣ እግዚአብሔርን ወደ ራሳቸው ተመለሱ፣ ወደ ፈጣራቸው ተመለሱ። ጸሎት አድርጉ በእውነት ሴት ልጅ ናት ሩታ እኮ፣ የሰው ነፍስ ያልገደለችው ምንድን ነው የምትፈልጉ ከሷል? እኔ አንዳንዴ በጣም ነው የሚያናድዱኝ። እኔ ግን ስማቸውን መጠቀስ አልፈልጉም፣ ብጠቅሳችሁ ደስ ይለኛል። ግን ይደብራል፣ በቃ በንግግራችሁ በጣም ይደብራል። ሴት ልጅ ናችሁ። ነገ እኮ እናንተ አግብታችሁ እኮ ትወልዳላችሁ፣ ምን እንደሚያጋጥማችሁ አታቅም። ግን የሰው ስጋ ባትቦጭቁ ጥሩ ነው ብዬ አስባለሁ። ፈጣሪ ልቡና ይስጣችሁ። በተለይ ወደ ራሳችሁ ተመለሱ እግዚአብሔርን እኔ በጣም ነው የታዘብኩት። በዚህ ልክ እንደዚህ አይነት ሰዎች ነው አላውቅም። ሩታ ደግሞ ው ብትሰበረ ድሮ ነበረች ጠንካራ መሆኗ የተረደው። ሩታ የኔ አንበሳ ማለት ነው እና ይህ ሰው ስለ እሷ ብዙ ነገር ሊያወሩ ይችላሉ። እሷ ግን ለሰው ቦታ አይላትም፣ የራሷ እያቶ ነው የምትኖረው። በእርግጥ ጀግና ናት ለእኔ ማለት ነው እና የእኔ ብርቱ ሴት ማለት ነው እና ገና እናንተ እርር እያላችሁ ትኖራላችሁ። ሩታ ደግሞ ሚዲያን ስትመራ ትኖራለች ማለት ነው። እናንተ እዛ ኝኝኝኝ በሉ ኝኝኝ በሉ። ስራ አላችሁ ሆነ ለመናገር ለማፋመስም ከሆነ ማፋመስ እኮ ልካለ የሰውን ስጋ እየቦጨቃችሁ ሰው እናትና አባትን እየሰደባችሁ ሳይሆን አንድ አይደለን እንደ ማንኛውም ዩቱበሮች መስራት ትችላላችሁ። ግን ይደብራል። ወደ ራሳቸው ተመለሱ። በጣም ሼም ጌታን አፈርኩ።